በጋምቤላ ክልል አቡቦ ወረዳ የሚገኘው የአኙዋክ ማህበረሰብ የራሱ የሆነ ባህላዊ የግጭት አፈታት ስነ ስርዓት አለው። ታዲያ የተለያዩ ግጭት ውስጥ ያሉ አካላት በዚህ ተገኝተው እርቅ የሚፈጽሙበት፣ ይቅርታ የሚጠይቁበት፣ እንዲሁም ደግሞ ካሳ ለሚገባው ካሳ የሚከፍሉበትም ስነ ስርዓት ነው። ዛሬኛ በተገኘንበት በዚህ ዕለት ታዲያ በአጋጣሚ ሁለት አካላት ግጭት ውስጥ ገብተው የአንደኛው ህይወት አልፏል። ስለዚህም ጥቃት ያደረሰው ግለሰብ በዚህ ባህላዊ ፍርድ በሚሰጥበት ስነ ስርዓት ላይ ተገኝቶ ይቅርታ ጠይቋል። በአካባቢው ባህል መሰረት ኳሮ እየተባሉ የሚጠሩ አሉ፤ የአካባቢው ባለአባቶች ናቸው። ይቅርታውን ለነሱ ነው ያደረሰው። ስለዚህ ከሟች ቤተሰቦች ጋር እርቅ የሚፈጽሙበት ቀጠሮ ነው ዛሬ የተያዘላቸው። ይህንኑ የእርቅ ስነ ስርዓት ነው በቆይታችን የምንመለከተው።

ከሆነ በቀጥታ ባላባቱ ነው የሚመለከተው። ባህላዊ ጌጣ ፈታ ዘሬው በባላባት ማዕከልነት ነው የሚታይ። ስለዚህ በዳይ ወይም ገዳይ ቤተሰቦቹ እንዳይፈናቀሉ፣ እንዳይበተኑ አስተዋይ ከሆነ ችግሩን እንደፈጠረ ወዲያውሎ ወጦ የሚሄደው ባላባቱ ጋር ባንዷን ይሉታል ቤተመንግስት ነው የምሄደው። ባንዷን ቤተመንግስት ሮጦ ይሄዳል። ለባለባቱ ጉዳይ ያስረዳል። እዚህ ላይ ደግሞ ሁለት ነገሮች አሉ። አውቆ መግደል፣ ሳውቆ መግደል የሚጠመለን ሽማግሌዎች ሲቀመጡና ሲነጋገሩበት እነዚህ ነገሮች ደግሞ ይለያሉ። ስለዚህ የነበረው ክፍተት ጠብ ነው። በዛ ጠብ ማለት ህይወት አለፈ። ስለዚህ ሄዶ ለባላባቱ አስረዳ። ባላባቱ ምንድን ነው የሚያደርገው? ከበዳይ ወገኖች ይህ ሪፖርት ያደረገው ቤተሰቦችን በተለይ ተሰሚነት ያላቸው ከአካባቢው ከዘመዶቹ ተሰሚነት አላቸው የሚባሉትን ይጠራል። መጀመሪያ ምን እያሰባችሁ ነው? እኛ መታረቅ እንፈልጋለን ልጆቻችንም ተመትነዋል። ሰብሰብ ነው ተመለሰው እንዲመጡ ይፈልጋል። ስለዚህ ብንታረቅ እንወዳለን ይላሉ። የምታደረጉ ከሆነ እንግዲህ ባሉ የሚያዘው መስራት መሆን አለበት ይላቸዋል። አሁን እሱ ናቸው ኦኬ አለ ካሳ ካሳ አለ

እነሱም ይስሙ ተታች ይስሙ፣ እስኪ ምንድን ነው፣ እንዴት ተፈጠረ? ከዛ እናንተ አስተየስ ምንድን ነው፣ ምን ፍላጎታችሁ ነው ብለው እንግዲህ ተስማምቶ መጥተዋል? እኛ ተስማምተናል። መጀመሪያም ይህ ሁለት ልጆች ድንገት ሞተ። ይህን ስንሰማም ልጆቻችንም ቤተሰቦቻችንም ተበትነዋል፣ ተፈናቅለዋል። ስለዚህ ይሄ ከሚሆን እኛ ካሳን እንከፍላለን የሚባለው ነገር ለመክፈል ዝግጁ ነን ይላሉ። ይሄ ካሉ በኋላ እነዛም ይጠያቃሉ። ከበዳዮች እነሱም ተዋሳይ ሁኔታ እኛ ከአሁኑ በኋላ ምን ነገር የለም፣ ጠብ ውስጥ አንገባ፣ በፍቅር መኖር እንፈልጋለን አብረን ከዚህ ቀደም በፍቅር በሰላም አብረን ኖረናል። ስለዚህ በደንቡ መሰረት በባህሉ መሰረት ያው እጅ መንሻውን ቶችን ይባላል። ይሄ እጅ መንሻ ማን ነው? እጅ መንሻ ሳይሆን እጅ መያዣ ካሳ ነው አለም ቶችን እጅ መያዣ ይባላል። እጃችንን ለመያዣ የሚሆነውን መጀመሪያ አቅርቦ ቶችን ይባላል። ይሄ እጅ መያዣ የሚሰጠው ምንድን ነው? እነዚህ ለበቀል እንዳይነሳሱ ነው። ሩን ስለቱን ስለት እንዳይኖረው መገልዞም ካሉ በኋላ ስለት እንዳኖ በጣም እንትን እንላለን። እዛ በኋላ ደግሞ ኢኮሎሚ ሞታል። ኢኮሎሚ ማለት ይሄ ማሳያ ምንድን ነው? ስለት እንዳኖረው ነው። አሁን ይሄ ደግሞ ሹል የሚቆለመመው ደግሞ ሰው መግባት እንዳይችል ነው። ስለትም ሰው መግባት እንዳይችል ይሄ ሹሉ ደግሞ በዝቶ እንዳይታይ ለማድረግ ነው። አንድ ሰው ከአሁን በኋላ እጁን አንስቶ ሌላ ላይ አሳርፉ ቢገል በፈለገው መሳሪያ ደግሞ በረሱ ይመለሳል። ተስማምታችኋል አይደል? በኔ ጊዜያት ውስጥ ኮሽታ መስማት አልፈልግም። እኔ በማሳሉ ጊዜያት ውስጥ ኮሽታ መስማት አልፈልግም። ሰምታችኋል? ይቡሩ ያለው። ስለዚህ ካሁኑ በኋላ በሰላም ነው። ኮሽታ የሚያሰማ ሰው ካለ እኔ ቀጠዋለሁ ቀጠዋለሁ ታማ መሰግናለሁ። በጋምቤላ ክልል ያኙዋክ ማህበረሰብ የራሱ የሆነ የግጭት አፈታት ባህላዊ ዘዴ እንዳለው ቀደም ሲል በስፋት ተመልክተናል። ኢትዮጵያ ውስጥ በተለያዩ አካባቢዎች መሰል የግጭት አፈታት ዘዴዎች አሉ። ታዲያ እነዚህን ባህላዊ የሆኑ የእርቅ ስነ ስርዓቶችንም ጭምር ማሳደግ በተለያዩ አካባቢዎች የሚከሰቱ ግጭቶችን በማርገብ ረገድ የሚኖራቸው ሚና ትልቅ እንደሆነ ይታመናል።